ሁለት ጓደኛሞች ወደ አንድ የቲቪ ታወር ላይ የመውጣት ሀሳብ ያመጡና ወደ ላይ መውጣት ይጀምራሉ። የነበሩበት ንፋስ እና ያሉበት ከፍታም በጣም ያስፈራ ነበረ። ሀንተር ግን ከቤኪ የበለጠ ድፍረት ነበራት። እናም ቤኪ በፈራችበት ሰዓት ላይ ሀንተር የበለጠ እሷን ለማስፈራራት በሚል የሚወጡበትን መሰላል ትነቀንቀዋለች። ቢሆንም ይሄ ግን የመሰላሉ ብሎን እንዲወድቅ ያደርገው ነበር። አንደኛው ብሎን ብቻ ጠብቋቸውም እላይ ድረስ እስኪወዙም ያስችላቸዋል። እላይ ወጥተውም ያሰቡትን ካደረጉ በኋላ ግን ወደ ታች ለመመለስ ይሞክራሉ። ከዚያም ልትወርድ የነበረችውን ቤኪም ብሎኑ በተላቀቀው መሰላል ምክንያት ተወቃለች። ቢሆንም ግን አስራው በነበረው ገመድ ሀንተር ትይዛታለች፣ እንደምንም ወደ ላይ ተወጣታለች። በአጋጣሚውም ለሞት ተቀርበውም ስለነበረም በሁኔታው በፍርሃት በሚመስል መልኩም ይስቃሉ። ቢሆንም ግን ሳቃቸው አይቆይም። ምክንያቱም ደግመው ዝቅ ብሎ ሲመለከቱ ከዚህ በኋላ ሊወርዱበት የሚችሉበት ምንም አይነት መሰላል የለም። ቪዲዮን ከመጀመራት በፊት ላይክ እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ። በፊልሙ መጀመሪያ ላይ ሀንተርና ቤኪ በአንድ ሁለት ሺህ ያክል ሜትር ወደ ላይ ይረዝም በነበረ በአንድ ቲቪ ታወር ላይ ቁጭ ብሎ ያስመለክተናል። ለእርዳታ ቢደውሉም ነገር ግን ታወሩ ባለው ከፍታ ምክንያት ምንም አይነት ኔትወርክ አልነበረም። ነገሩን ከባድ የሚያደርገው ነገር ደግሞ ታወሩ የሚገኘው በበረሃማ ቦታ ላይ መሆኑ ነበረ። ስለዚህም በአንድ ሰው መታየት በጣም ከባዱ ነገር ነበረ። ነገሮችንም ለማባባስ በአካባቢው የሚገኙ ጥንባሳዎች እነሱ ላይ ጥቃት ማድረስ ጀምረዋል። የሚተኙም ከሆነም ሰውነታቸውን የሚበሉ ይሆናሉ። ከዚያም ፊልሙ በትውስታ ደግሞ ይወስደናል። ቤኪና አጋሯ ዳን፣ እንዲሁም የእሷ ምርጥ ጓደኛ የምትባለው ሀንተር ትልቁን አለት እየወጡ ይገኛሉ። ሶስቱም ጥሩ ጊዜንም እያሳለፉ ይመስላሉ። በመጨረሻም ዳን በድንጋዩ መሃል ላይ አንድ ጉድጓድ ነገርን ይመለከትና በሱም እጁን ይከታል። ገመዱንም ከሱ ጋር ለማያያዝ ይሁን እንጂ ከዛ ተወጣ የነበረችው እርግብ ግን ትመታውና እንዲወድቅ ታደርገዋለች። ስለዚህም አሁን የያዘው አንድና አንድ ነገር ቢኖር ታስሮበት የነበረው ገመዱ ብቻ ነበረ። ዳንም እየተወዛወዘም ቢሆን ወደ አለቱ ለመመለስ ይሞክራል። ቢሆንም ግን አልቻለም ቤኪ ና ሃንተር እሱን ለመርዳት ቢያስቡም ነገር ግን እሱ ላይ ከመድረሳቸው በፊት የእሱ ገመድ ይላቀቅና ዳንም እስከ ወዲያኛው ይወድቃል። ከዚያም ትዕይንቱ ከሀምሳ አንድ ሳምንታት በኋላ ያሳየናል። ቤኪም አሁንም ፍቅረኛዋ ላይ በደረሰው ነገር ከሐዘኑ ልትወጥ አልቻለችም። በድብርት ውስጥም የገባች ሲሆን አሁንም ጊዜዋን እያሳለፈች የምትገኘው ብዙ መጠጥ በመጠጣት ነበረ። የቤኪ አባት ጄምስም ስለ ሷ በጣም ይጨነቃል። ስለዚህም ወደ ቀጣዩ ህይወቷ እንድታመራና ያለፈውን እንድትረሳም ሊያደርጋት ይሞክራል። ቢሆንም ግን የምታዳምጡ አልነበረችም። በአንድ ቀን ማታም ብዙ መድኃኒትን ለመውሰድ እና ራሷን ለማጥፋት ታስባለች። ነገር ግን ይህን ከማድረጓ በፊት ከረጅም ጊዜ በኋላ ከሀንተር ይደወልላታል። በቀጣዩ ቀንም ሀንተር ቤኪን ታገኛትና ቢ ቢ67 እየተባለ የሚጠራውን የቲቪ ታወር ለመውጣት አንድ ሀሳብን ታመጣላታለች። በዚህ መልኩም ረጅም ጊዜ ያክል ከራቁበት ወደ ላይ የመውጣት ፍላጎታቸውን በድጋሚ ሊያስነሱት እንደሚችሉ ትነግራታለች። በህመም ውስጥ ትገኝ የነበረችው ቤኪ ግን ፍላጎት እንደሌላት ትነግራታለች። ቢሆንም በቀጣዩ ቀን ግን ከዳንጋሽ ስለነበራቸው ጊዜ በምታ በምታስታውስበት ሰዓት ላይ በድጋሚ ሀሳቧን ለመቀየር ትወስናለች። እናም ለሱ ስትልም ወደዛ ለመሄድ ታስባለች። ከትንሽ ቆይታም በኋላ ሁለቱ ወደ ታወሩ የሚያደርጉትን ጉዞ ይጀምራሉ። በመንገዳቸው ላይ ቤኪ በሀንተር ስልክ ላይ አንዳንድ ፎቶዎችን ትመለከታለች። ከፎቶዎቹ መሃል ላይ ግን ቤኪ የአንድ ሰው እጅ ይዟት ያለውን ፎቶ ትመለከታለች። ቤኪም ስለዚህ ሰው ማንነት ትጠይቃታለች። ቢሆንም ሀንተር ግን ተጨማሪ መረጃዎችን ልሰጣት ፈቃደኛ አልነበረችም። ከዚያም ቤኪ ከአባቷ የስልክ ጥሪ ይደርሳታል። ቢሆንም ግን አልመለሰችለትም። ከረጅም ጉዞ በኋላም ሌሊቱን ለማሳለፍ በሚል ወደ አንድ የእንግዳ ማረፊያ ቦታ ይገባሉ። እራትን በሚበሉበት ሰዓት ላይ ቤኪ ሀንተር አሁን ላይ ብሎገር እንደሆነች ትገነዘባለች። እናም ወደ ተለያዩ አካባቢዎችም ለመሄድና ቪዲዮ ለመቅረጽ ጥሩ የሚባል ገቢን ታገኛለች። ከዚያም በአሜሪካ ውስጥ በከፍታው በአራተኛ ደረጃ ላይ የሚመደበውን የቲቪ ታወርን ከሩቅ ሆነውም ይመለከቱታል። በቀጣዩ ቀን ጠዋት ቤኪና ሀንተር ወደ መኪናቻ ውስጥ ይገባሉ። እናም ጉዟቸውንም ይቀጥላሉ። ሀንተርም ለተከታዮቿ ከዚህ በኋላ ልታደርገው ስላሰበችው ነገርና ስለ ቲቪ ታወሩም ትነግራቸዋለች። ሀሳባቸውም ቪዲዮ ላይ በነበረበት ሰዓት ላይ ከአንድ ትልቅ መኪና ጋር ሊጋጩ ደርሰው ነበረ። ከጊዜያት በኋላ በመጨረሻ ወደ ታወሩ ይደርሳሉ። ቢሆንም መግቢያው ግን ማንም ሰው እንዳይገባ በሚከለከል ጽሁፍ ተዘግቶ ነበረ። ቢሆንም ግን መኪናቸውን እዛው አስቀምጠው በእግራቸው ጉዟቸውን ለመቀጠል ይወስናሉ። በመንገዳቸው ላይ ጥንባን ሰዎች የሞት እንስሳን ሲበሉ ይመለከታሉ። አንተርም ፎቶ በማንሳትም ፖስት አድርጓለች። ይህም ወዲያውኑ ብዙ ላይኮችን ነበር ያገኘው። ከደቂቆች በኋላም ታወሩ ላይ ይደርሳሉ። ቤኪም ወደ ላይ ስትመለከት ፍርሃቷ መጨመር ይጀምራል። ያለፈው ታሪኳንን በማስታወስ ድጋሚ ያ ነገር እንዳይፈጠርም አስባለች። ሀሳቧን ለመተው ብትሞክርም፣ ነገር ግን ሀንተር ፍርሃቷን እንድትጋፈጥ ገፋፋታለች። ከዚያም ሀንተር ገመዷን ከቤኪ ጋር ካገናኘች በኋላ በተወሩ ውስጥ በሚገኘው መሰላል ወደ ላይ መውጣት ይጀምራሉ። ሙሉ ታወሩም የዛገ ነበረ። እናም መሰላሉም በትንሹም ቢሆን ይንቀጠቀጥ ነበረ። የያዙትን ብሎኖች ተላቀዋል። ቤኪም ወደላይ በምትወጣበት ሰዓት ላይ አንደኛው የመሰላሉ መርገጫም ይሰበራል። ይህም እንድትፈራም ያደርጋታል። ቢሆንም ግን ድፍረቷን በማጠናከር ወደላይ ላይ መውጣት ትጀምራለች። በመጨረሻም የታወሩ ግማሽ ላይ ይደርሳሉ። እዛም ሆነውም ከተማቸውን ሲመለከቷት በጣም ትንሽዬ ነበር የምትመስለው። ትንሽ ውሃም ለመጠጣት ሲሉ እረፍት ያደርጋሉ። ከዚያም ጉዟቸውንም ይቀጥላሉ። ከደቂቆች በኋላም 1800 ያክል ሜትርን ወደ ላይ መውጣት ችለዋል። እናም አሁን ላይ የቀራቸው 200 ሜትር ብቻ ነበረ። ቤኪም እዛ በነበረው ንፋስ በጣም ተጨንቃለች። የዛገው መሰላለም እንደዛው ያስፈራ ነበረ። ለሀንተርም እንዲመለሱ ትጠይቃታለች። ቢሆንም ሀንተር ግን ጉዟቸውን እንዲቀጥሉ ትነግራታለች። ይህንን በመከተልም ወደ ላይ መውጣታቸውን ይቀጥላሉ። እስካሁን ከወጡበት መሰላል ይህኛው ደግሞ የበለጠ ነበር የሚያስፈራው። በመጨረሻም በመንገዳቸው ላይ አንድ ዲስክን ይመለከታሉ። ስለዚህም ይሄ ዲስክ ሊያሳልፋቸው ስለማይችል በጎን ለማለፍ ይወስናሉ። ሀንተርም ይህንን ያደረገችው በቀላሉ ነበረ። እናም ቤኪም እንዴት ማለፍ እንዳለባትም እየነገረች አታሳልፋታለች። ወደ ላይ በወጡ ቁጥርም የንፋሱን መጠን በጣም እየተለቀ ነበር የሚመጣው። ይህም የቤኪም ፍርሃት የበለጠ ያጠናክረዋል። ሀንተርም ይህንን በተመለከተች ሰዓት ላይ ለቀልድ በሚመስል መልኩ እሷን ለማስፈራራት ብላ መሰላሉን ትነቀንቀዋለች። ይሄ ግን ሊወድቁ ጫፍ ላይ የነበሩትን የመሰላሉን ብሎኖች እንዲነቃነቁና እንዲወድ እንዲያደርጉም ያረጋቸው ነበር። እንደ ድል ሆኖም ለጊዜው ምንም አይነት ነገር አልተፈጠረባቸውም እና ሁለቱም ወደላይ መውጣታቸውን ይቀጥላሉ። በላይም ከመድረሳቸው በፊት ሁለተኛው ብሎንም ይወድቃል። በመጨረሻ ማማው ላይ ሊደርሱ ችለዋል። እናም እዛ ሆነው የመጀመሪያ ፎቶቸውንም ይነሳሉ። አሁንም ቢሆን ሃንተር ከፍርሃቷ ለትላቅቅ አልቻለችም። የተሻለ ቪዲዮንም ለመቅረጽ ሲሉ ድሮኑን ያስነሳሉ። ከዚያም ሃንተር የድሮኑን መቆጣጠር ያለ ቤኪ በመስጠት እሷ ስትንጠለጠል እንድትቀርጻ ትነግራታለች። በዚህ ስራዋም በሰዎች ለመታወቅ ነበረ ፍላጎቷ። ከዚያም ተመለሳም ቤኪም ተመሳሳይ ነገር እንድታደርግ ትነግራታለች። ቤኪም በዚህ ፍርሃት ውስጥ ሆና እንደዚህ አይነት የቅንጡ ነገሮችን ማድረግ በጣም ነበር የከበዳት። ቢሆንም ሃንተር ግን ከዚህ በፊት የተፈጠረባትን ነገርና ፍርሃቷን የምታስቀርበት አንድና አንድ መንገድ ቢኖር ይሄ ብቻ እንደሆነ ትነግራታለች። ስለዚህም ቤኪ የሀንተርን እጅ ይዛ ወደ ታች ትወርዳለች፣ ተንጠልጥላም አንድ ላይ ሰልፊም ይነሳሉ። ከዚያም እጇ ሳንሸራተት በፊት ወደ ላይ ሀንተር ታውጣታለች። ከዚህም በኋላም ቤኪ ይዛ የነበረውን የዳንን አመድ አየሩ ላይ ትዳፈዋለች። ይህም ይሄም ለሱ የመጨረሻ ስንብት ነበር፣ በሁለቱም ላይ ከባድ ስሜትም ይፈጥራል። ከዚያ ምን መመለስ ይወስናሉ። ከዚህ በፊትም እንዳደረጉት እርስ በርስ ገመዳቸውንም ያስራሉ። ቤኪም ጉዞውን ትጀምራለች። ቢሆንም መውረድ በጀመረችበት ሰዓት ላይ መሰላሉ ይሰባበራል። ይህም እንድትወርቅም ያደርጋታል። ቢሆንም ግን ገመዷ ከሀንተር ጋር ተያይዞ ስለነበረ ሀንተር ገመዱን ይዛ ከሞት ታተርፋታለች። እንደምንም ወደ ላይ ከወጣቻትም በኋላም ከሞት ጫፍ ስለተመለሰች በተፈጠረው ነገር ትስቃለች። ቢሆንም ወደ ታች ሊያወርዳቸው ይችል የነበረው መሰላል ግን እንደሌለ በተመለከቱ ሰዓት ላይ ሳቃቸው በሙሉ በድንጋጤ ይቀየራል። ስልካቸውንም ቼክ ቢያደረጉም ነገር ግን ምንም አይነት ሲግናል አልነበረው። ከዚያ በተጨማሪም ውሃን የተለያዩ መሳሪያዎች የነበሩበት ቦርሳቸው ዲስኩ ላይ መውደቁን ይመለከታሉ። ታወሩ ላይ የሚያገኙት ነገር ባይኖኩላሩንና ርችት መተኮሻውም ነበረ። ቢሆንም ግን ጥቅም አልነበራቸው፣ ምክንያቱም ሰው የለም። ቤኪ በድንጋጤ በምትረበሽበት ሰዓት ላይ አንተ እርሷን ለማረጋጋት ትሞክራለች። መሰላሉ ሲወድቅም የሚያሰማው ድምፅ ምናልባት እዛ አካባቢ ሊገኝ የሚችልን ሰው ወደ እነሱ ሊረዳቸው እንዲመጣ እንደሚያስችለውም ትነግራታለች። ከዛ በተጨማሪም አንድ ሰው ሊረዳቸው እስከሚመጣ ድረስ ትጠብቅም ነግራት አረጋጋታለች። እንዴትም ከዚህ መውጣት እንዳለባቸው በሚያስቡበት ሰዓት ላይ ሀንተር በቤኪ እግር ላይ የሚገኘውን ቁስል ትመለከታለች። ከዚህ በፊትም በተፈጠሩ አደጋ ምክንያት ብረቱ እግሯን ቆርጧት ነበረ። ስለዚህም በቲሸርቷ ቁስሉ ላይ ትቋጥረዋለች። ትንሽ ጊዜ ካለፈ በኋላም ቤኪ ሀንተርን እየቀረጸቻት ኢንተርቪው ማድረግ ትጀምራለች። ለምን ቭሎጊንግም እንደጀመረችም ጠይቃታለች። ሀንተርም ይህንን የጀመረችው በዳንድ ምክንያት እንደሆነ ትናገራለች። ይህም በቤኪ አይምሮ ውስጥ ጥርጣሬ እንዲፈጠር ያደርጋል። ከሰዓታት በኋላ አንተር ስልኳን ታጠራለች። እናም የእንስሳውንም ፎቶን ፖስታ እንደነበረም ታስታውሳለች። ከዚያም ምናልባት ከትንሽ ከፍታ በታች ኔትወርክ ሊኖር እንደሚችል ታስባለች። ስለዚህም ከሰዎች እርዳታ ለማግኘት አንድ ጽሑፍ እንጽፋም ለመፖሰት ትወስናለች። ለዛም እንዲያስችላት ስልኳን በገመድ አስራ ወደ ታች ነበረ የምታስወርደው። ቢሆንም ግን እስከ ቻለችው ርቀት አድርሳ ብትመልሰውም ነገር ግን ኔትወርክ ሊያገኝ አልቻለም። ቢሆንም ግን አሁንም ቢሆን እታች ላይ ኔትወርክ እንዳለው ያስባሉ። ስለዚህም ስልኩን ወደ ታች ለመወርወርና በዛም እርዳታ ለማግኘት ያስባሉ። ከዚያም ሀንተር ስልኳ ሲወድቅ እንዳይጎዳ በሚል ጫማዋ ውስጥ ከተውና ካልሲዋንም ውስጥ ከተው ወደ ታች ጫማውን ይወረውሩታል። ከዚያም ቤኪ በሀንተር እግር ላይ 143 የሚል ቁጥርን ትመለከታለች። ንቅሳቱንም ከተመለከተች በኋላ ይህንን ቁጥር ከዚህ በፊት ፍቅረኛ የነበረው ዳን እወድሻለሁ የሚለውን ቃል ለመጠቀም ሲል ይጠቀምበት የነበረው ኮድ እንደሆነ ታስታውሳለች። ከትንሽ ደቂቃዎች በኋላ ሀንተር በአካባቢው ላይ ይመጣ የነበረን ሰው ትመለከታለች። ከሰውየው ጋር ውሻም ነበረ። ይህንን በመመልከተም እርዳታ ለማግኘት ሲሉ ይጮኋሉ። ቢሆንም ግን ጩኸታቸው ከዛ የሚያክል ርቀት ላይ ሆኖ ሊሰማ አይችልም። ከዚያም የሀንተር ስልክም ከወደቀ በኋላ ሙሉ ለሙሉ መበላሸቱን እንመለከታለን። ይህም ፕላናቸውን መበላሸቱም ያሳያል። ሰውየውም ከዛ ለመሄድ በሚያስብበት ሰዓት ላይ ቤኪ ደግሞ የሷን ጫማ ወደታች ትወረውራለች። ሁለቱንም ጫማዋን ብትወረውርም ነገር ግን ሰውየው የው ሊሰማ አልቻለም። ከዚያም የርችት መተኮሻውንም ለመጠቀም ትወስናለች። ቢሆንም ሀንተር ግን ታስቆማታለች ምክንያቱም ፀሐይ በሆነበት ሰዓት ላይ የመታየት ዕድሉ በጣም ጠባብ መሆኑን ትናገራለች። በአካባቢውም በሚመለከቱበት ሰዓት ላይ ሰውየው የው ብቻውን እንዳልመጣና ሰዎቹ ለአንድ ድግስም አንድ ላይ የመጡ መሆናቸውን ይመለከታሉ። ስለዚህም ሰዎቹ ከዛ ቦታ ላይ ስለማይሄዱ ርችቱን ለሊት ላይ ለመተኮስ ይወስናሉ። በመጨረሻም ጨለማው ይመጣል። ቤኪም ርችቱን ወደ ላይ ትተኩሳለች። እንደ ድል ሆኖም ሰዎቹ ይመለከቱታል። እነሱም ባጉሊ መነጸራቸው በመጠቀም ታወሩ ላይ የሚገኙትን ሴቶች ይመለከታሉ። ከዚያም ወደ ነ ሃንተር መኪናም ያመራሉ። እነ ሃንተርም ያሰቡት ያድኑናል ብለው ነበረ። ቢሆንም እነሱን ከማዳን ይልግን እነዛ ወንዶች የነ ሃንተርን መኪና ለመስረቅ ይወስናሉ፣ እናም ከቦታውም ይሰወራሉ። ይህም የሴቶቹን ልብ እንዲሰበር የሚያደርግ ነገር ነበር። አሁንም ከዚህም ያመልጡበት ሌላ አማራጭ ካላቸው በሚል መፈለግ ይኖርባቸዋል። በኋላ ላይ ቤኪ ስለ ሃንተር ንቅሳት ትጠይቃለች። ሃንተርም በዚህን ሰዓት ላይ በመጨረሻ ከዳን ጋር የፍቅር ግንኙነት እንደነበራቸውና ይህም ለስድስት ወር ያክል የቆየ እንደነበረ ትናገራለች። ከዚያም ቤኪንም ከሷ ፍቅረኛ ጋር በማማገጧ ይቅርታ ጠይቃታለች በሱም ተሰባ የነበረችው ከሌሎቹ ወንዶች በተለየ መልኩ ሀሳቧን በሙሉ ይሰማት ስለነበረ እንደሆነ ትናገራለች። እሱን ብትወደውም ነገር ግን ከሱ የበለጠ ቤኪን አብልጣ እንደምትወዳት ነበር የተናገረችው። በዚህም ምክንያት በመጨረሻ ግንኙነታቸውን ልታቋረጥ ትችላለች። ቤኪን ይህንን በመስማት ትናደዳለች። ምክንያቱም ፍቅረኛዋም ይሁን የልብ የምትላት ጓደኛዋ በእሷ ላይ ሲያማግጡ ነበረ። በገጠው ቀንጧት ላይ የቤኪ ስልክ አላርም ይጮሃል። የሀንተርንም ስልክ ከወረወሩ አሁን ላይ 24 ሰዓት አልፏቸዋል። ውሃ በጣም ጠምቷቸው ስለነበረም ሀንተር ቦርሳቸውን ለማግኘት ስትል ወደ ዲስኩ ለመውረድ ትወሰናለች። የገመዱን ጫፍም የታወሩ ጫፍ ላይ ካሰረች በኋላ አንደኛውን ደሞ ራሷ ላይ አስራ ወደ ታች መውረድ ትጀምራለች። ቢሆንም ግን አሁንም ቢሆን ቦርሳው ላይ ልትደርስ አልቻለችም። ሌላ ምርጫም ስላልነበራት በመጨረሻ ሀንተር ይዟት የነበረውን ገመድ በማስለቀቅ በእጇ ብቻ ይዛው ቦርሳውን ለማግኘት ትሞክራለች። እየተወዛወዘችም ቢሆን በመጨረሻ ቦርሳውን በእጇ ታስገባለች። እናም ከሱ ቀድማ ውሃም ትሰጣለች። የሰልፊ ስቲኳንም በመጠቀም ቦርሳውን ከገመዱ ጋር ታያይዟለች። ከዚያም እሱ ላይም ትወጣለች። ከዚያም ሃንተር ወደ ላይ እሷም እየወጣች፣ ቤኪ ደግሞ የሷን አካል እየጎተተች ወደ ላይ የምታደርገውን ጉዞ ትቀጥላለች። ጫፍ ላይም ደርሳ ነበረ። ነገር ግን እጇን እግሯን ይንሸራተትና ወደ ታች ትወድቃለች። የቤኪ ልብ ምትም ይቆማል። ነገር ግን ደግማ ወደ ታች በተመለከተችበት ሰዓት ላይ አንተር አሁንም ገመዷን እንደያዘች መሆኑን ስትመለከት በዚህ የደስታ ስሜት ይሰማታል። ቢሆንም የአንተር እጅግን ስለተጎዳ ቤኪ ገመዱን መጎተት ነበረባት። ከቆይታ በኋላም ቤኪ የእርዳታ መልእክትን በወረቀቱ ላይ በመጻፍ ከድሮኑ ጋር ተያይዟለች እና ሚሄድን ወደ ቆዩበት እንግዳ ማረፊያም ለመላክ ነበር አሳቧ። እንዳለመታደል ሆኖ ግን ድሮኑ ባትሪው ያለቀበት ስለነበረ ያን ያክል ርቀትን መጓዝ አልቻለም። ስለዚህም ደግሞ ድሮኑን እንዲመለስ ያደርጉታል። ይህንንም ማድረግ ባለመቻላቸውም ተስፋ መቁረጥ ይጀምራሉ። በዛን ቀማታ ላይም ቤኪ አንድ አስፈሪ ህልምን ትመለከታለች። ይህም ጥንባት ሰዎች የሃንተርን አካል ሲበሉ መመልከት ነበረ። ወዲያውኑን በነቃችበት ሰዓት ላይ ግን ቅዠት ብቻ መሆኑንና ሃንተርም ደና መሆኗን ትመለከታለች። በቀጣዩ ቀን ጧት ላይም ቤኪ የታወሩን መብራት በመጠቀም ድሮኑን ቻርጅ ማድረግ እንደሚችሉ ታስባለች። ከዚያም ወደ ላይ እንደምንም ከወጣች በኋላ ሶኬቱንም ከመብራቱ ጋር ታገናኘዋለች። ቢሆንም ግን በጣም የላላ ስለነበረ ቻርጁ እስኪሞላ ድረስ እዛው ተንጠልጥላ እየሰረጀችው መቆየት ነበረባት የሚወጣው ፀሐይና እየመጡም ሊያጠቋት ይሞክሩ የነበሩት ጥንባንሳዎች ምክንያት ያለችበት ሁኔታ በጣም ይከብዳታል። ቢሆንም ግን ጠንክራ ትቆያለች። ቢሆንም በመሃል ላይ ግን ይዞ የነበረው ቦርሷ ይወድቅባታል። ቢሆንም ግን በመጨረሻ ድሮኑን ቻርጅ አርጋ ልትሞላው ችላለች። ከዚያም ቤኪ ወደታችም ትወርዳለች። ከዚያም ቤኪ ድሮኑን ወደ እንገዳ ማረፊያው እንዲሄድ ማድረግ ትጀምራለች። ሊደርስ ባለበት ሰዓት ላይ ግን ድንገት በአንድ መኪና ይገጫል። ይህም እስከ መጨረሻውም እንዲጠፋም ያደረገው ነበረ። ይህንም በመመልከተም ሴቶቹም ተስፋ ይቆርጣሉ። ምክንያቱም ከዚህ በኋላ ምንም አይነት እድል ይላቸው። በመሸበት ሰዓት ላይም ቤኪ አሁን በጣም ተዳክማለች። እናም ለመተኛ ታስባለች። ይሁን እንጂ አንተር ምትተኛ ከሆነ ጥምባን ሰዎቹ መጥተው የሚያጠቋት መሆኑን ትነግራታለች። ቤኪም ከዛ በኋላ አንታር ጫማዋን እንድትሰጣትና በሱም ውስጥ አድጋ የእሷን ስልክ ደግሞ መልእክት ልካ መወርወር እንዳለባት ትናገራለች ቢሆንም በዛን ሰዓት ላይ ግን ሀንተር ይህን ማድረግ እንደማትችልና ምክንያቱም ደግሞ ጫማዋ የሚገኘው በእግሯ ላይ ስለሆነ እግሯ ደግሞ ያለው ዲስኩ ላይ መሆኑን ትናገራለች። በዚህም ሰዓት ላይ ሀንተር ከዚህ በፊት በወደቅችበት ሰዓት ላይ ገመዱን መያዝ እንዳልቻለች እና ዲስኩ ላይም ወድቃም እንደሞተች እንገነዘባለን። ቤኪም ወደ ላይ ጎትታ ያወጣችው ነገር ቦርሳውን ብቻ ነበረ። እናም ከዛ በኋላም ብቻዋን ቀርታ ነበረ። ስለዚህም የሀንተርን መኖር እስካሁን ድረስ ስትቃዥ የነበረችው እሷ ነበረች። ማታ ላይ ይመጣ የነበረውን አውሎ ንፋስ ቤኪ እንደምንም ታሳልፋለች። ከዚያም ለአባቷም የቪዲዮ መልእክትም ትቀዳለች። ወደ ቤት የመመለስ ሐሳቧንም ነበር ትናገር የነበረችው። በሌላ በኩል ጄምስም በጠፋችው ልጁ ምክንያት በጣም ተጨንቋል። ብዙ መልእክቶችም ቢልክላትም ነገር ግን ስልኳ አይመልስለትም ነበረ። በቀጣዩ ቀን ጥንባንሳው ቤኪ አሁን ራሷን መከላከል እንደማትችል በመመልከት ሊያጠቃት ይመጣል። ከቁስሏ ላይ መብላት ሲጀምር፣ ቤኪ ግን በተመሳሳይ ጊዜ ጥንባንሳውን ትይዘውና ከብረቱ ጋርም አጋሽታም ትገለዋለች። እናም ይሄም እንዲሞት ያደርገዋል። ከዚያም የጥንባንሳውንም ስጋም ለረሃቧ ማስተገሻ ስትል መብላት ትጀምራለች። ሰውነቷም ትንሽ አቅም ማግኘት ሲጀምር ራሷን በገመዱ በማስያዝ ወደ ዲስኩ ትወርዳለች። የሃንተር ሪሳ ጋርም በደረሰችበት ሰዓት ላይ ወደ ጄምስ መልእክትን በመላክ ስልኳን የሃንተር ጫማ ውስጥ ከከተተች በኋላ ነገር ግን ስልኩ እንዳይጎዳ በሚል ጫማውን የሃንተር አካል ውስጥ ትከተዋለች። ከዚያም የሃንተርንም አካል ወደ ታች ትጥለዋለች። በዛን ቀን ማታ ላይ ጄምስ ከልጁ መልእክቱ ይደርሰዋል። እናም ወዲያውኑም ወደ ፖሊሶች ከደወለ በኋላ ወደ ቦታው ይደርሳል። ከዚያም ፖሊሶችም የሞተውን አካልም ሲያነሱ ይመለከታል። የሞተችውም ልጁ ስለመሰለችው ማልቀስ ይጀምራል። ቢሆንም ግን ከጎን ላይ የኪ እስካሁን በህይወት እንዳለች ሲመለከት ይደሰታል። አባትና ልጅም ከዚያ አሰቃቂ ሁኔታ በኋላም ይገናኛሉ። ፊልሙ ይህን ይመስል ነበረ። ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።